አሰላሙ ዓለይኩም አረህመቱላ አበረካቱ። ውድ የተከበራችሁ ተመልካቾች ዛሬ መልዕክት አለኝ ለዚች ውድ እህቴ የምታደርሱልኝ መልዕክት አለኝ። ባላ ይዣችኋለሁ። ቪዲዮን ከፍታችሁ ሼር ሼር ሳታደርጉ እንዳታልፉ ማለት ነው። ለእህቴ እንደርስልኝ ይሄ ቪዲዮ ማለት ነው። በጣም የምወዳት ማከብራት ብርቅዬ እህቴ ናት። መልእክት አለኝ ለእሷ እንድታደርስልኝ ማለት ነው። እሷን ተከታትለን እንመለስ እና ና መልዕክቴን አስተላልፋለሁኝ ማለት ነው። ባረክላው ስለ ዘውጁ ሆነ የሆነች ነገር ማለት ፈለግኩኝ። አንድ ቪዲዮ ስላየው በዛች ቪዲዮ ላይ ማለት ነው የሆነ ነገር ውስጥ ሄዳችሁ ተነክራችሁ፣ ውድ እህቶቼ እንዴት ነው? ከዛ ስትወጡ እዛ ውስጥ ያለውን ነገር በሙሉ እናንተ ላይ አርፏል። ገብቷችኋል የሆነ መነከር ከዛ ውስጥ ሄዶ የሆነ መዘፈቅ

እና ዛሬ ይላችሁ የፈለኩት አንድ ጥያቄ አየሁኝ አግብታ የፈታች ሴት ለምንድን ነው ማግባት የማይፈልጉት ወንዶች ሁልጊዜ ቢክራ ምናምን ነው የሚፈልጉት ወጣት ነው የሚፈልጉት ዋቴቨር ደርሷችኋል እናንተም ጋር የእህታችንም ጥያቄ ኦፍኮርስ በአንድ በኩል ልክ ነው ከወንድሞቻችን አንግል ሲታይ ላኪን አግብታ የፈታች ሴት አትፈለግም ከዛሬ አስራ አምስት ዓመት በፊት ጀምሮ ያለ አንድ እዕቲቃድ አለኝ እሳቢያ አለኝ። ሴት ልጅ በሐላል መንገድ ላይ ሂዳ ክብሯን ጠብቃ ትዳር መስረታ ለዛ ትዳር ታግላ መክፈል ያለባትን ዋጋ ከፍላ ትዳሩ የማይቀና ከሆነ አላህ በቃ ሲል ካለያያችው ያች ያቺ ሴት ለኔ ዛሬም ንጽህ ነች ሆነች ማሳወት ሐጃ ክብሯን የሚነዝለው ክብሯን የሚያወርደው ዝቅ የሚያደርገው

ፈገግ ነው ያደረገኝ ለእኔ ማለት ነው። ሴት ልጅ ስላገባች እና ስለፈታች አይደለም የእሷ ሚዛን የሚጎለው። እሷ ማናት የሚለው ነው ጉዳዩ፣ ሰብእናዋ ነው ጉዳዩ። ምንድን ነው የምታደርገው? ከማን ጋር ነው የምትውለው? ምንድ ነው የምትሰራው? ምንድ ነው የምታደርገው? እሳቢዋ እንዴት ነው? ከአላህ ጋር ያላት ግንኙነት ምን ይመስላል? ከቤተሰቦቿ ጋር ምን አይነት ግንኙነት አላት? ማህበረሰቡ ጋር ምን አይነት ግንኙነት አላት? እሷ ማንነቷ ጋር ነው ተጽዕኖ የሚያድረው። ሪል ማን ትክክለኛ የሆነ ሙዕሚን ወንድም ሴትን ልጅ ለትዳሩ ሲመርጠት ኦኬ፣ መብቱ ነው ያ ነገር መምረጥ። ላኪን እንደ መስፈርት ሊጭንባት አይችልም። እሱን ሊገዛው የሚችለው ስብእናዋ እንደሆነ ያውቃል። በቃ ለእኔ ያ ነው የሚታየኝ። ለእኔ የዛች ልጅ እውነተኝነት ነው የሚታየኝ፣ ሀራም ቦታ አለመልከስከሷ፣ ቁጥብነቷ፣ ትህትናዋ

ሊዛሊክ ሴት ልጅ ስላገባች ኦር ደሞ ስለፈታች፣ አረማው የኔ ኳሊቲ በዛ ይለካል። ኔቨር፣ በፍጹም እኖረዋለው፣ ወደፊትም እኖረዋለው፣ ያን ልጅም ትኖረዋለች አለ ኢንሻአላህ። የሷ ኳሊቲ በዛ ሊለካ አይገባም። ላኪን እናንተም ራሳችሁ በዛ ኳሊቲ ልትለኩት አይገባም። እንዳልኳችሁ ግን እኛ ለትዳር ያለን ግምት አሁን ላይ ያለን እንስቶች በጣም የወረደ ነው። ይሄ በስደቱ ምክንያት ያለብን ጫና አለ፣ የተፈጠረ ነገር አለ፣ ሶሻል ሚዲያ የፈጠረው ነገር አለ። ትክክለኛ ለትዳራችን መስጠት ያለብንን ዋጋ እንሰጣለን ወይ የምንባል ሴቶች ላንሆን እንችላለን። ያ ጥያቄ ውስጥ የሚገባ ጉዳይ ነው እንጂ አንዲት ሴት ልጅ አግብታ ስለፈጠ እሱሷ እናቷን አያደርገውም ብዬ አስባለሁ። ለኔ ለኔ ማለት ነው። ማሻአላ ተባረከ፣ ረህማን አላህ ይጣብቅሽ ወደዴ። በጣም ማከብራት በጣም መወዳት። እንቁና ድንቁ የሆነች የሴት ተምሳሊት ናት። ሙእሚን ተምሳል ትምህርት ማለት ነው። ማሻላህ ተባረክ ራህማን እንሻላህ፣ ለእሷ መልእክት አለኝ። መልእክቴን እንድታደርሱልኝ አደራ አደራ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እኔንም አሳድጉኝ። ይኸው እንደምታዩት እግርግዳው ላይ ሆነች ነው እንዴ ልትሉ ትችላላችሁ ማለት ነው። ያለሁበት ቦታ ሀቂቃ ማለት ነው። በዛም ቤት ብሄድ በዚህም ቤት ብሄድ ቪዲዮ ለመስራት የሚመች ቤት አይደለም ያለሁበት ቤት። እስቲ ላይክ ሸር ሰብስክራይብ አድርጋችሁ እኔንም እንደ ሰው አድርጉኝና ከሚመች ቢሮውኝ እንዲሰራ ማለት ነው። ቢሮ ለራሴ ቢሮ ይዤ እንዲሰራ ከሀብት ላይ ሀብት እየጨመርን ና ያለ ነው መሻላ ሀብት ያላቸው ማለ ያጨምርላቸው ወላኪን እኛው በእኛው እንደጋገፍ ና እስቲኛ እንዴት እንደ ሰው እንሆን ማለት ነው። ተከፈታችሁት ቪዲዮውን አይቀር ላይክ ሸር ሰብስክራይብ እያደረጋችሁ ብታበረታቱን ስበሳችን ብንትደጋገፍ ጥሩ ነው ማለት ነው። እህታችን እያለች ያለችው ምንድን ነው? ለአንዳንዶች እህቶች ግልጽ ያልሆነላችሁ ነገር ካለ መልእክቴን ኋላ እናገራለሁ ማለት አለ መልእክት መልእክቴን እንድታደርሱልኝ አደራ። እሷ እያለች ያለችው አሁን ለታ ውስጥ አዝኖሩ ቱርኪ አላ ሱብሃነሁ ወተዓላ ባለበት ይጠብቀውና፣ እሱ መቼም የሙስሊሙ ነገር እያስጨነቀው ያለው የኡማው ነገር ነው። ዘውጁና የሚል ፕሮግራም አካሂደው ነበር። አሁን ለታ ላይ በላይ ገብተው ማለት ነው ያዳምኩ ነበር የሚለው አልገባሁም እንጂ ያዳመኩ ነበር እዛ መካከል ምንድን ነው አንዲት እህቴ ጥያቄ አንስታለች ጥያቄ ስታነሳ አግብተው የፈቱ እህቶች ከመስፈርት የማይገቡት ምንድን ነው ኡስታዝ ኑር ቱርኪ ያለው ወንድሞች አግቡ አግቡ ተዘወጁ ያኔ በትዳር ነው ብዙ ነገር ያለው ሃራም ላይ እንዳይተወርቁ ትዳር ያዙ እያሉ ነው የሚመክሩ ያሉት እህታችን ደግሞ እንደ ጥያቄ ያነሳችው አግብታ የፈታች ሴት ያኔ ተቅላህ የሆነች ሴት አላህን የምትፈራ ሴት በቤቷን ዘግታ የተቀመጠች ሴት ተመስፈርት ማትገባው ምንድን ነው የሚል ጥያቄ ነው ያነሳችው። በዛም ላይ ደግሞ ብዙም መሻላ ተባረክ ራህማን እውነቷን ነው ተቀብለዋት አልነ ውስታዝ ምንም ጥያቄ የለውም ትክክል ነው ብለው ነው የተቀበሏት። ብዙም ደግሞ እያላገጡ ነው ያሉት። በዛ ነው እሷ ይችልህታችን ጥያቄ ምንድን ነው መልስ እየሰጠች ያለችው ማለት ነውምንድነው አግብታ የፈታች እህት ከድጃ ረዲ ላሁ አንሃ ነው ተምሳሊት አድርጋ ያመጣችው ማለት ነው። ያኔ የነቢዩን ሰለላሁ ዓለይሂ ወሰለም ሴራ በጣም ነው የምወደው፣ ሑብ ረሱል ሰለላሁ ዓለይሂ ወሰለም እያለች ነው ሴራቸውን እያለች ያለችው ማለት ነው። ለአንዳንድ ጭፍቶች ምናልባት ግልጽ ታልሆነላችሁ ማለት ነው። እና ተምሳሌት ከድጃ ረዲ ላሁ አንሃን ተምሳሌት ያደረገችው ምንድን ነው እሷ አግብታ አርባ ዓመት እስከሚሆን ድረሳ የመካ ሹማምንት እየጠየቋ የመካ አሉ የሉም የተባሉ ሀብታሞች እናግባሽ ቆንጆዬ ናት፣ እሷ በጣም ምታምር ናት፣ ባለ ሀብት ናት፣ እናግባሽ እያሏት እሷ ግብታ መፍታቷ ምንም ነገር አልበገራትም። ክብሯን ጠብቃ የእሷ እስተሚመጣላት ድረሳ ተከብራ ተሞሽራ ነው ያለችው ማለት ነው። እንደዚያ ታህል ጊዜ ቆይታ የምድር አይነታ የሰው ልጅ አይነታ የምድር ጌጥ የሆኑትን ረሱል ሰለላሁ አለይሂ ወሰለም እስከሚመጡበት ድረሳ ክብሯን ጠብቃ ጠብቃቸዋለች ማለት ነው። እና አግብቶ መፍታት በክብሩ፣ ይሄ እኮ ይሄ ባሌ አልሆነኝም፣ ለእኔ አይሆነኝም፣ እስከ አኼራ አይሄድልኝም ብላ የፈታችን ሴት ወይንም ደግሞ በሆነ አጋጣሚ ባሏሙት ወጣት ልጅ ይዛ የተቀመጠች ሴት በሆነ አጋጣሚ የፈታች ሴት ያኔ አግብታ ፈታለችና ተብሎ ጠያቄ ባይኖራት፣ እሷ ለእኔ ቢክራ ናት ለእኔ ብርቅ ናት እያለች ነው ያለችው። ብርቅ ናት ክብሯን እንደያዘች ነው ያለችው። እሷ አግብታ መፍታቷ ያልሆናትን ባል ሌላ ውስጥ ተመግባት እየተናገለ የተመኖር አግብታ ፈታ ክብሯን ጠብቃ ቤቷን ዘግታ የእሷ ያለው እስኪመጣላት ድረስ መጠበቁ ለእሷ ክብሯን እንደያዘች እንዲህ ቢክራ ነው የምቆጥራት እያለች ነው ያለች። እህታችን አላህ ስብሐነሁ ወተዓላ ይጠብቅሽ። ሀቅ ነው ሀቂቃ ማለት ነው። እንደ ከድጃ ረዲየላሁ ዓንሃ ያለ ሴት ቢኖርም፣ ግን ለእሷ ባል የሚሆን ወንድ በአሁኑ ሰዓት ሀቂቃ የለም ማለት ነው ለእሷ ባል የሚሆን ሴት፣ ለዛች አላህን ለምትፈራ ሴት ባል የለም። አንተ እኮ አትሆነኝም እስከ አሔራ ድረስ የምትሆነኝ ባል አይደለም ብላ ተፈታችሁ። እስከ አሄራ ድረስ የምትፈልገውን ባል በአሁኑ ሰዓት ማግኘት አስቸጋሪ ሆኗል ማለት ነው። ለዛ ነው አግብታዊ ተፈታይ ሴት መስፈርት ውስጥ የማትገባው ለምንድ ነው ብላ እህታችን ጥያቄ ያነሳችሁ። አላህ ሀቂቃ ሂዳያ ይስጠን፣ ወንዶችም ሴቶችም ማለት ነው። አላህ ያስተካክለን፣ አላህን ፈሪ አላህ ያደርገን። እውነት ለመናገር መልእክቴ ምንድን ነው? እነዚህ ቲክቶክ ላይ ልብስ የሚያስተዋውቁ እህቶች እኔ በጣም አናዳችሁኛል፣ ማለት ነው ሀቂቀትን። እኔ እቃ እፈልጋለሁ ይችልጅ ልጅ የምትለብሰውን እቃ ብዙ ፈልጋለሁ ሀቂቀ ማለት ነው። ቁጥራቸውን እያወጣ ቲክቶክ ላይ ቁጥራቸውን ያስቀምጣሉ። መካም፣ ጅዳ፣ አድራሻው ያላችሁበት ቦታ እናመጣለን፣ አድራሻው፣ የፈለጋችሁት ነገር ሁሉም አለ ይላሉ። ቁጥራቸውን አውትን በውስጥ ስናናግራቸው ግን የለም መልስ ስብሀና አላህ አልአዚም፣ እኔ በጣም ነው የሚያዕጅቡኝ ማለት ነው። ለቲክቶክ መስሪያ ከሆነ ቁጥራችሁን አታስቀምጡ፣ አናገኛችሁም። አላስ ልብሳችሁን እያየን ላይክ እንትን እያረግንላችሁ፣ ፎሎ እያደረግንላችሁ እንሄዳለን። ወላኪን ልሸጡ ከሆነ ቁጥራችሁን ታሞራችሁ አናግሩን በደንብና፣ ካለንበት ቦታ ወይንም እዚህ ቦታ ነው ቶሎ በሉንና የፈለግነውን ልብስ እንውሰድ ማለት ነው። አሁን እኔ የዚች እህት ይቃብ አእምሮኛል፣ ብዙ ይቃብ ታስተላል ታስተዋውቃለች ማለት ነው። እኔ ግን ማገኘው ሩቆኛል። የት ነው የማገኘው? ተህቴ አድርሱልኝ። ምናልባት ጅዳ፣ መካ፣ ሰዑዲ አረቢያ እየመጣች እያስላከች ትሸጥ ከሆነ እንዲት ትልክልኝ። ብዙ ነው የምገዛው ነው ማለት ነው። የእሷን እቃ እሷ የለበሰችውን ብዙ አይነት እሷ ትለብሳለች፣ ብዙ ይነት ታስተዋወቃለች። ማሻአላ ተባረከ ራህማን። እንደሷ ያለ እቃ እፈልጋለሁኝ። አስተላልፉልኝ እንሻላ እሷን የማገኝበትን ቦታ ወይንም ቪዲዮዬን አድርሱልኝ። ለዚች እህት እህቴ የቃብሽን ፈልገዋለሁኝ። ብዙ ነው የምፈልገው ቢያንስ ተሀያ በላይ ይፈልጋለሁኝ። እንሻላ እንደምንም ብለሽ እንዲደርሰኝ አድርጊልኝ ማለት ነው፣ ውድ እህቴ ባረከላሁ ፊኩም። ሁላችሁንም በጣም የማመሰግ ነው። አብሽሩልኝ። መልካም መልካም ምሽት መልካም አዳር። እስቲ ላይክ ሰብስክራይብ አድርጉ፣ በአላህ ወላ ላዚም በአላህ እስቲ አሳድጉን፣ እኛ ነው ይህ ተንጠልጥዬ ነው ያለሁት አሁን ማለት ነው። እስቲ እንዴ የተመቻቸ ቦታ ላይ ሆኜ ቪዲዮ እንድሰራ እንሻላ አሳድጉን እስቲ። በነገራችን ላይ ቲክቶክ ማን ነው ዩቱብ እኔ በዩቱብ በኩል አንድ ቪዲዮ ሰራላችኋለሁ ማለት ነው። እኔ በጣም ነው የገረመኝ ዩቱብ ማለት ሰው የዩቱብ ካምባኒ ሰውም አይደል እንደ እያልኩ ወላሂ አያዳለም እንዴ ጠንካራን ሰው ብቻ ነው የሚያየው እኔ በጣም የገረመኝ እሱን። ኢንሻላህ ኢንሻላህ ተዓላ ወደፊት ትንሽ ደስ የሚል ነገር አያለሁኝ ወደፊት እሱን አንትንላችኋለሁ አካፍላችኋለሁ ማለት እና ይቱ ሰው ማለት ሰው ነው። በአሁኑ ሰዓት እያዳለ ያለው ሰው ነው። ሰው ማለት እንደ እያልኩኝ ማለት ነው። እና ተቀብሎልሻል ማድረሾ ብለውኝ በጣም ደስ ብሎኛል። ኢንሻላህ ወደፊትም ተከፋይ ይሆናለሁኝ በየተስፋ አድርጋለሁኝ እግዙኝ ማለት ነው። አላህ ካፊ ኢስሚላህ።